እባክሽ ጓደኛዬ እንደዚህ መሆን በጣም አስጨንቆኛል። እናም የምታውቂው ነገር ካለ ንገሪኝ፣ በእናትሽ በቃ ጽናትን ፍቅር እናድ ነው። አንዳንድ በሽታዎች እኮ ባለቤቱ ካልፈቀደ አይታከሙም። ስለዚህ ዝም ብሎ ማየት ነው። ልክ ነሽ። የሰው የቤት ሰራተኛ አልፈልግም ምትል ከኔ ጋር መጣላት ከግድግዳ ጋር መጋጨት ምን እንደሆነ አልገባሽም። ራስሽን ነው ወደ ጦርነት ነው የተገባሽው። አሳይሻል የጽናትና የኪራ መጣላታቸው እጅጉን እያሳሰበው መጥቷል ኪራ ካልተመቻት ጽናት መሄድ ትችላለች እያለ ነው ጽናት ግን ከዛ ቤት እሱን ለቃ መሄድ አትፈልግም ሰላም ጤና ይስጥልኝ ውድና የተከበራችሁ ኢትዮጵያዊና ትውልደ ኢትዮጵያን በያላችሁበት የፈጣሪ ሰላምታ ይድረሳችሁ እያልኩኝ እዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሸር በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ጽናት ክፍል 55 የቀጠለ። ናሆም የጽናትና የኪራ መጣላት እጅጉን ግራ እያጋበው መጥቷል፣ ግን ምክንያቱን ሊነግሩት አልቻሉም። ናሆምም ይላል፣ ጽናት እምሩ፣ አንቺ እና ሰኒ የምታወሩት ሁሉ እየገባኝ አይደለም። ልትነግሩኝም ፈቃደኛ አይደላችሁም። በኩል ጽናት አባቷ በጧት ስልክ ደውሎላታል። ምን ነው አባዬ በጧቱ አስደነገጥከኝ እኮ ትለዋለች። አባቷ ታዲያ ህልም እንዳየና ህልሙን እየነገራት ነው። ጽናትም አባዬ ህልም ሁሉ እኮ እውን አይሆንም፣ ህልም ልምበል በል ትለዋለች። ደህንነቷንና ስለ ትምህርትም ጠይቋታል። ትምህርትም ቆንጆ እንደሆነ ትነግረዋለች። ስለ ኪራ አባትም ጠይቋል። ተሽሎት ወደ ስራ ተመልሷል ትለዋለች። ደረጃ ላይ ተቀምጣ ስለነበር ኪራ ወደ እሷ ምርቷል። አባዬ ከሆኑ ላናግራቸው ብሎ ስልኩን ተቀብሏል። ሄሎ አባዬ እንዴት ነዎት? ከብቶቹስ ደህና ናቸው እያለ ሰላምታቸውን ቀጥለዋል። ስለ ጽናትም ጠይቋል። አባባ ጽናት ደህና ናት፣ ባለፈው ደውላለሁ ብዬ እኮ ሳልደውል ቀረው። ስልኩን ከጨረሱ በኋላ ጽናት ለመሄድ ብድግ ስትል ቆያ እንዴ የማወራሽ አለኝ። ሰላም እንፍጠር። ከዚህ በኋላ ምንም ነገር ስላለፈው ነገር አልጠይቅሽም። ይህን ሲላት ኪራ ጽናት ድንግጥ ብላለች። ምን ነው ደነገጽሽ? እና ሁሌ እንደ ባህርያ ስለምንሽ እንድኖር ነው የምትፈልጊው። ቀጥሎም ከዚህ በኋላ ላለው ጊዜ እንዳሰሪና እንደ ሰራተኛ ነው የሚሆነው ግንኙነታችን፣ ትም ከቻልንበት። እሺ ምን ማለት ነው? ለማንኛውም ምሳ ላቅርብልህ ሀሴትን ስለምጠብቃት አሁን አልበላም ናሆም እኮ አለ። እሱን ከፈለግሽ ኪችን ስጭው። ምን ማለት ነው? ከስርሽ አይጠፋም ብዬ ነዋ። ፅናት ተመስገን፣ ኪራን እንደዚህ አሳየኸኝ። በሌላ በኩል ኪራና ሀሴት ሶፋ ላይ ተቀምጠዋል። እኔ የምልህ ኪራ፣ እንደ ፅናት ቆንጆ ምግብ መስራት ይችላለሁ። መስራት አትችይም እንዴ? አይ እችላለሁ። ለምሳሌ እንቁላል ሰላጣ፣ እያለች ቀጥላለች አ ከት ብሎ ስቆባታል። ጽናት እየሳቀ ያለ መታለች። ሀሴትም ምንድን ነው የሚያስቅህ? ኪራም ይህንን እኮ ወንድ ላጤ ይሰራዋል። ይህንን እሰራለሁ ስትይ አታፍሬም እንዴ ይላታል። እሷም እንዲህማ በሞራሌ አትረማመድ። ከሀሴት ጋር ያለውን ግንኙነት እየጨረሰ ይመስላል። አሁን ከሀሴት ጋር ግንኙነት እየጀመረ ነው ኪራ ሰሞኑን ጥሩ ሙድ ስላልነበርኩኝ አልጠየቅኩህም። ምንድን ነበረ ሰሞኑን የሚያበሳጭህ ነገር? ማናት ልብህን የሰበረችው? እሴት ኪራም ያች ሴት ማንም ነች። እሷን መርሳት ላይ ነኝ አሁን እንዲነግራት ነግራት ፈቃደኛ አይደለም። ተይ ሃ ሴት እሷን ሳስብ መሳቀቅና መጎዳት ነው። እሷን መርሳት እንጂ ማስታወስ አልፈልግም። ካልክሽ አላስገድድህም። ትም የማይገቡን ሰዎችን ወደ ህይወታችን እያስገባን ትርፉ የልብ ስብራት ነው ኪራም ትክክል ግነሽ እኛ የሰው ልጆች ነን ከስህተታችን መማር እንችላለን አሴትም ትላለች ሕይወት ሁለት ነገር ታስተምራለች መስጠትና መልቀቅ አንዳንዴ ሁሉም ነገር ሲሰጥህ ደስታን ታጠዋለህ ለምሳሌ ፍቅርን ብናይ ላንተ ምርጫ ያልሆነ ሰው ላንተ ሲንሰፈሰፍልህና ይሆቱን ዋጋ እስከ መክፈል ድረስ ይደርሳል። አንተ በይሉንታ ነገር ተይዘህ ፍቅር ውስጥ ተዘፍቀህ ስትንቦራጨቅ ትገኛለህ። ዜኔታህን ማሸነፍ ከቻልክ ከዛ ትወጣለህ። አይ ካልክ ግን እዘው ትቀራለህ። ስለምን እንደሚወራ ግራ ገብቶታል። ስለማን ነው የምናወረውም ይላል። አሁን ተሰጥቶ ስለ መንሳት እያለች ታስረዳዋለች ስትቀማ ደግሞ የዛኑ ተቃራኒ ነው። ሀሴት እኔ ከዚህ ሙድ መውጣት እፈልጋለሁ። ቀጥላም ግን አንዳንዴ ከምንገባባቸው ችግሮች መውጣት ይኖርብናል። ምረዳህ ነገር ካለ በሁሉም ነገር ከጎንህ ነ ኪራም፣ አመሰግናለሁ ይላል። ገና ሳረዳህ ምስጋና አለው ማለትም እኮ ትልቅ ነገር ነው። በእንዲህ እንዳለ ሄኖክ በጣም ተናዷል። ከጽናትም ጋርም ሆነ ከሀሴት ጋር መስማማት አልቻለም። አንዲት የቤት ሰራተኛ እሷም ሰው ሆና እኔን እንዴት አልፈልግህም፣ ትለኛለች። እኔ ጋር መጣላት ከግድግዳ ጋር መጋጨት እንደሆነ አላወቅሽም? ራስሽን ነው ወደ ጦርነት ሜዳ የጋበሽው። አሳይሻለሁ። ወዲያውኑም ሄኖክ ስልክ ደውሏል። ሄሎ፣ የት ነህ? ቀጥሎም አሁኑኑ እፈልግሃለሁ፣ ካፌ ና እና በዚህ ሰዓት በዚህ ጸራራ ፀሐይ የት ልቀጥር እችላለሁ? ባይሆን ማታ የጨብስ ይለቅብሃለሁ። በዛ በኩል እምሮና ሰኒ ስልክ እየተደዋወሉ ነው። ሄሎ ቆንጅት የት ነሽ? እምሮም ናፈቅሽኝ እኮ ትላታለች። ትናንትና ተገናኘን አደል እንዴ? ወይ ለምን እንደዚህ አናደርግም! እኔ ከህቴ ጋር ተደራደሪና በማደጎ ውሰጂኝ። ከዛ እኔ ራሴን አሳልፍ የሰጠውሽ ማለት ነው። እምሮም ውለታሽ በዛብኝ። ምንም ማለት አደለም። ከላይኛው አገኘዋለሁ። ጽናት እኮ ወድ አይደለም የብዶች አለቃ የምትልሽ እናንቺም ቀጽል። ስሜን በይፋዬ እየተናገርሽ ነው ጥላም። አሁን ግን የት ነሽ ትላታለች። ምሩ ከስራ ወደ ቤት እየተመለስኩ ነው በጸራራ ፀሐይ። ምን ነው በታክሲ አትመጭም ነበር እንዴ? በቢሮ መኪና መጥቼ መንገድ ላይ ጉድ አደረገኝ። ነይ እቤት ቆንጆ ምሳ ሰርቼ ጠብቅሻለሁ። እናት መጭም። አይ እንዴት እቀራለሁ አንቺ ነይ ብለሽኝ ሄኖክና ጓደኛው ከተቀጣጠሩት ካፌ ተገናኝተዋል። ምነው እስካሁን እስከሁን ቆየህ? ጨብስ ቤት በጠብቀህ እኮ ቀድማይ ነበር የምትደርሰው። ጥሎም ጋራ ሸንተረሩን አቋርጠህ የምትመጣ ነው የሚመስለው። ሄኖክ ጓደኛውን አሁን ላይ እጅ ላይ ምን አለ አንተ፣ ፈልገህ ምንም ያጣው ነገር አለ? ሁሉም ነገር አለ። ሰሞኑን ያፈላ ሰው አለ ጓደኛው ይመከራሉ ይላል። ሄኖክ ምክሩንማ፣ እኔ ያለው ምክሩ እንዲገባቸው የአበባ ፍሬ ማቅረብ ነው ይለዋል ጓደኛው ፅናት? እንዴ ይለዋል። አዎ። ምን ነው? እኔ እኮ ጺ መስሎኝ ላቀባብለው ነበር። ክም አሁን ሳይሆን ነገ ታቀባብላለህ። አሁን ውጤቱ ታይቶ ሂሳብ ይዘጋልሻል። የኛው ምርጥዬ፣ ቤትህ እንደፈረሰ እኮ አውቃለሁ። አዎ፣ ሰሞኑን ሌላ ቤት እገባለሁ። በቃ ተፍ ተብበይና ቅስ ስር አይጠፋም። ጓደኛውን ምሳን ትበላለህ ብሎ ይጠይቀዋል። እና በዚህ ሰዓት ምሳ ሊበሉ ተዘጋጅተዋል። ምሳችን ከበላን በኋላ የዓለምዬን ብርዝ እያሉ ጨዋታቸውን ቀጥለዋል። እዚህ ላይ ነው የጽናት ድራማ ክፍል 55 ያለቀው። ሄኖክ የሆነ ጥንስስ ጠንስሷል። ማንን ሊያግት ነው? ጽናትን ወይስ ሐሴትን? እኔ ይመስለኛል ጽናትን ነው። አንድ ሰራተኛ እኔን አልፈልግህም እንዴት ትለኛለች? እያለ ወዲያውኑ ተናዶ ነው ለጓደኛው የደወለለት ጓደኛውም በትእዛዙ እሽ ብሎ ተቀብሏል። ቀጣይስ ምን ሊሆን ይችላል? እነት እንዳወራው ጽናትን ሊያግታት ነው። በሌላ በኩል ደግሞ ሀሴትና ኪራ ተስማምተዋል። እሱም ምንም ቢሆን ከጎንሽ ነኝ፣ በሁሉም ነገር አለው ይላል። ሀሴትም ኪራን በሚያስፈልግህ ነገር ሁሉ እኔ አለው። አሁን ኪራና ሀሴት አንድ ሊሆኑ ይመስለኛል። ኪራም ጽናትን እኔ እና አንቺ ከዚህ በኋላ አስሪና ሰራተኛ የሚሆን ግንኙነት ነው የሚኖረን እንዳለ ሁላችንም ሰምተናል። ባለፈው ክፍል የምታስታውሱም ከሆነ እዚህ ቤት ካልተመቻት መውጣትም ትችላለች ብሏል። አሁን ታዲያ የጽናትና የኪራ ጉዳይ ያበቃለት ይመስላል። ለዛሬ የነበረኝ ቆይታ እዚህ ላይ ያበቃል። በቀጣይ ክፍል ቀጣይ ክፍሉን ይዘንላችሁን ቀርባለን። ሰላም ለሀገራችን፣ ሰላም ለሕዝባችን ፍቅር አንድነት ይስጠን እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሸር በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለሁ።